በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን በተቀሰቀሰ የአባሰንጋ በሽታ ሰባት ሰዎችን ጨምሮ የቤት እንስሳት መሞታቸውን የዞኑ መስተዳደር አስታወቀ። የአባሰንጋ በሽታው በምዕራብ ኦሞ ዞን ሱሪ ወረዳ ኮካ በተባለ ቀበሌ ውስጥ የተከሰተው ከባለፈው ሐሙስ ጀምሮ መሆኑን ገልጿል። ከዞኑ የአርብቶ አደርና የጤና መምሪያ የተወጣጣ ቡድን ሚያዝያ 13 ቀን 2017 ዓ.ም በሽታው ታይቶበታል ወደተባለው አካባቢ መድረሱን የምዕራብ ኦሞ ዞን አርብቶ አደር መምሪያ አስታውቋል። ቡድኑ ባደረገው ምርመራ በሽታው አባሰንጋ ወይም ደግሞ አንትራክስ መሆኑን ማረጋገጥ መቻሉን የመምሪያው ኃላፊ አቶ በለጠ ግርማ መናገራቸውን ኢዜአ ዘግቧል። በሽታው እስካሁን በሰው ሕይወትና በእንስሳት ላይ ጉዳት ማድረሱን ኃላፊው ገልጸዋል ያለው ዘገባው በበሽታው ሰባት ሰዎችና አስራ አምስት የቤት እንስሳት መሞታቸውን ማረጋገጥ ተችሏል ማለታቸውን አካቷል። በሽታው ወደ ሌሎች አጎራባች ወረዳዎች እንዳይስፋፋ ለማህበረሰቡ ግንዛቤ እየሰጠ መሆኑንና አሁን ላይ በባለሙያዎች የሕክምና መድኃኒት የመስጠትና የእንስሳት ክትባት ስራ መጀመራቸውን የአርብቶ አደር መምሪያ ኃላፊው መናገራቸውን ዘገባው አስታውቋል። የዞኑ መስተዳደር በሽታውን በራሱ አቅም እየተከላከለ እንደሚገኝ እና በቀጣይ ሂደቱን በመገምገም ከክልል ድጋፍ የምንጠይቅበት ሁኔታ ሊኖር ይችላል ሲሉ መናገራቸውን አመልክቷል።